ህይወት ስናድን ኖረናል። አሁን ደግሞ የራሳችን ህይወት ማዳን እንፈልጋለን። የራሳችን ህይወት ማዳን እንፈልጋለን። እኛ እኛ ሰራተኞች ሰራተኞች ህይወት

ያስፈልገናል መሰረታዊ ጥያቄ መሰረታዊ ጥያቄ እንጠይቃለን እንጠይቃለን ሁላችንም ሁላችንም ተስማምተን ነው ተስማምተን